በጣም ተአምር የሆነው ልንገራችሁ ወንድሞች አንድ ባንግላዴሽ ከኔ ጋር ይሰራ ነበር፣ በእንትኑ በአንድ ካምፓኒ እንሰራ ነበር። አሁን ባንግላዴሹ አይኑ ታመመና ወደ ሆስፒታል ሄደ። ወደ ሆስፒታል ሄዶ ኦፕሬሽን አሉት። እሺ ብሎ ሰውነቱን ሰጠና ኦፕሬሽን አደረገ። ኦፕሬሽን አድርጎ ከዛ በኋላ ያ ኦፕሬሽን ያደረገለት አይኑ በአንድ ቁጥን አድርጎ ሸፈነውና ሂድና ከሶስት ቀን በኋላ ክፈተው አለው። እሺ ብሎ ሄደ ሰውየው። እንግዲህ በቤት ሄዶ ሶስት ቀን ቆይቶ እንትኑ ሽፋኑ ሲለቀው ለካ አይኑ ምን ያያል? አንድ እንደዚህ ስታረግ ሁለት እጅ ሆኖ ይታይዋል። እንደዚህ ስታረግ ሁለት እጅ ሆኖ ይታይዋል። የፈለገውን የሆነ ነገር የሆነ ኦብጀክት ሁለት ሁለት ሆኖ ይታይዋል። ከዚ በኋላ ምን ድንግርግር አለው። ከላይ ወደ ታች ሲወርድ በደረጃ ሲወርድ፣ በቃ ረግጣለሁ ብሎ ሁለተኛው ይረግጥና ይወድቃል። ወደ ሆስፒታሉ ተመለሰ። ያ ዶክተር፣ እንደዚህ እንደዚህ ሆነ፣ ማንኛውም ነገር ሁለት ሁለት ሆኖ ይታየኛል አለው። ከዛ በኋላ አራት አምስት ዶክተሮች መጡና በደንብ ሲያዩ ለካ ዶክተሩ ኦፕሬሽን አድርጎ ሲሰፋው አንዲት ክር ነች፣ በቦታው አልገባችም፣ በሌላ ቦታ ገባች። እሷ ነች እንግዲህ እንትን ያደረግ ከዛ እንደገና ኦፐሬት አድርጉና ከፍተው ያቺ እንትንዋ ክሯ ወደ ቦታዋ መለስዋትና ከዛ ሸፍነው፣ ከሶስት አራት ቀን በኋላ ክፈተው አሁን ደህና አሉት። ሄዴ ከሶስት አራት ቀን ሲከፍተው ኤቭሪ ኦብጀክት፣ ማንኛውም ነገር ስድስት ሆኖ ይታይዋል። ስድስት ለምሳሌ እብራሂም ፊቱ ላይ ከቆምኩ ስድስት ኢብራሂም ያያል። እንዳ አንድ ለምሳሌ ይህም መብራት ሲያይ ስድስት መብራት ያያል።

በቃ እውር መሆን እንኳን ይሻልሃል።